ዘፈንኡ እኮ ለሁላችሁም ብሎ እኮ ነው። አንዳንድ ዘፈን እየጋበዘ የነበረው ለሃይሚ ብሎ እኮ የዘፈንላት ሁለት ዘፈን ማለት ነው። ስለዚህ አሁን እኮ ሃይሚና ብሩከ ሩቅ ናቸው፣ ሩቅ ናቸው። ፎቶ ቀይሪ

አንቺ መሰልሽ ብሩኬ ብቻ አይደለሽ። ምንም ሁለቱም ድሮ ድሮ ማለት ነው። ታውቃላችሁ ድሮ ድሮ ሲሰድቧቸው ነበር፣ ዝም ነበር። ከተሰማችሁ ሰርታችሁ፣ ወዳችሁ ሰው ሰርቶ ለፍቶ ሲያገኝ ሰው ላይ ምናምን አታርጉ፣ ሰርታችሁ ውጡና ምን አንቺ ብዙ ነገር ነው እኮ ሰኒ፣ ምንም አንዳንድ የለም ምንም ነው። ትክክል ነው። ማንኛውም ሰው ይጫወታል ማንኛውም ሰው ይጫወታል። በሱ አልተጀበረም ገባሽ፣ መብቱ ነው። በፈለገ ሰዓት በቀን ሶስት የመግባት ልብት ነ። ሲቀጥል ደግሞ የድሮ ፍቅረኛ የድሮ ፍቅረኛ ሲሉት እንታጣሉ ልጋችሁት ነው ወይ አለ የድሮ ፍቅረኛ